ሶፍያ አባት አጎቷ ተደማኝተው መዲና ሄደው ከኸይበር ሰለላ ማለት ነው። ሰውዬ ነብይ ነው አይደለም የሚለው ነገር ሰልሎ ተመለሱ። መጨረሻ ላይ ምን አሉ? እንደው ሶፊያ እስከዛ አባቴ አጎቴ መኔ ነው የሚቀበሉኝ? እንዴት ነው እጃቸውን ዘርግተው ብለው ቅፍል ያደርጉኛል። ከዛ ሲመለሱ ተክዘው ተመለሱ። ወንድሙ ጠይቀው ምትላለ ስለዚህ ሰው ሲባል

ተገዙ፣ በአላ ተሻቁ ሳያስገዱ አባቶቻቸው በሸቅ ሲያዟቸው አትስማቸው። ዝደና ቀጥሉ ነብዮቹ ላይ የሰለሙትስ ይመለሳሉ። በስልምነቱ ላይ የሚመለስ የለም ይጨምራል እንጂ ብሎ እስከ መጨረሻው ጠይቆ ይህ

ስገራ ነው ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ያ ያቸው የውስጥ ችግር ጥላቻ ከሌለበት